ማንን ምን እንጠይቅልዎ። አልማዝ እባላለሁ ከየካ ወረዳ አምስት የልማት ተነሽ ነኝ፣ እና የካሳ ክፍያ ተሰርቶልኝ አመት ከስድስት ወር ሆኖታል። ፈርሳትኬቱ ከተሰራ ፋይናንስ እስካሁን አልተከፈለኝም፣ ባጀት የለም እያሉ ያው፣ ለሌላው ግን እየተከፈለ ነው ለአንዳንድ ግለሰቦች። ፈርሳትኬቱ ከተሰራ አመት ከስድስት ወር ሆኖታል። ፋይናንስ ብሩ እንዲከፈለኝ ማለት ነው። አሁን ሲሄድ ባጀት የለም ነው የሚሉኝ። ማን ነው እንደዚህ የሚለውት? ፋይናንስ ኃላፊ ዳይሬክተር ዘውዱ የክፍለ ከተማው ናቸው። ይረዳው የክፍለ ከተማ ዘውዱ አቶ ዘውዱ የሚባሉ ፋይናንስ ዳይሬክተር ሳይፈር አርሶ አደር ነኝ። ሁለት ሺ አስራ አምስት ነው ማስተማመኛ ራሱ የተሰጠን አፕል ተተክሎ ቦታው ላይ በጣም ቆይቶ ነው እሱም ፋይናንስ ራሱ የገባው። ፋይናንስ ከገባ አመት በስድስት ወር ሆኖታ ሄድ ያው ባጀት የለም ነው የሚሉኝ። ተደጋጋሚ ጠየኩ። አቶ ብርሃኑ ዛም ገባውኝ እሳቸውንም ሳናገር ያው ባጀት ስለሌለ ነው ባጀት። ይዞታው የግጦሽ ነው ወይስ ነው? የግጦሽ ነው። የግጦሽ ነው። የግጦሽ ነው። የት አካባቢ ነው ልዩ ቦታው? ልዩ ቦታ ዋሻ ተክለሃይማኖት ጫካ ፕሮጀክቱ። ይሄ ግጦሽ ቦታው ከተወሰደ ስንት ጊዜ ሆነው? ሁለት ሺ አስራ አምስት ነው አፕል የተተከለበት። ያው ፋይናንስ ላይ ደግሞ ወደ ፋይናንሱ ከመሄደው በፊት ሁለት ሺ አስራ አምስት ላይ ገባ። የእርሶ ቦታ ከተወሰደ በኋላ ለእርሶ ምን ተሰጦት? ማስተማመኛ ደብዳቤ ተሰጠኝ። ተመሳሳይ የግጦሽ ቦታ አልተሰጦትም? አይ ለልማት ተነሽ ነን። አዎ ፕሮጀክቱ እየተሰራ ስለሆነ ቤቱም ይነሳል። ገና አልተነሳንም፣ ግን ያው የግጦሽ ቦታችን ነው መጀመሪያ የተወሰደው። የተወሰደ የግጦሽ ቦታ ወይም ይዞታ ምን ያህል ካሬ ነው? ስምንት መቶ ሰላሳ አንድ ካሬ ፋይናንስ ራሱ ይከፈል ተብሎ ሰርተፊኬት የተሰራ አመት ከስድስት ወር ሆኖታል። መልካም ልጠይቃቸው። ወይዘሮ አልማስ የሚጨምሩት ነገር አለ እንዴ? ቅር ያሎት ይመስላል። አይ በቃ ይሄ ነው ያለው ነገር። ያው ሚዲያ ላይ የማይገለጽ ነገር ለመናገር ፈል እስቲ ይንገሩኝና ለሚዲያ ካልሆነ ይቀር ሎታል አለው ችግር ከሌለው ደግሞ ይሁን ልበሉ እስቲ ይንገሩኝ። አይ እየተሰራ ያለው አሁን ከኔ አሁን በቅርብ ራሱ የወሰደ ሰው አለ ማለት ነው። ውስጥ ለውስጥ ይሰራል ለአንዳንድ ግለሰቦች። እኔ ፖሊስ የነበርኩ ልጅ ነኝ። እኔ እንደዚህ አይነት ጥያቄን ተጠይቄ አላውቅም። ለአንዳንድ ግለሰቦች ግን ብርሄና አልሰጡንና ይለጠቅላቸዋል እየተባሉ የተሰጠ ሰዎች አሉ። አሉ ነው ወይስ እንዳሉ ሰምተዋል? አዎ እንዳሉ ሰምቻለሁ። እኔም እንደዚህ አይነት ጥያቄም አልጠየቁኝም፣ ጠይቀውኝ እንደውም አንዳንድ ግለሰቦች እንደኛ ሰተች ለምን አትጠበይ የሚሉኛል። እኔ የፖሊስ አካልም ስለሆንኩ መሬት ወረራ ሲኖርም ጥቆማ ስለማድረግ በዛ እልክም ተያይዘዋል፣ ከእኔ ጋር በጣም ወረራ አለ። አሁንም ፖሊስ ኖት? አይደለሁም፣ ፖሊስ ነበሩ። አዎ። እና ወረራዎች ምናምን ሲፈጸም የመንግስት መሬት ወረራ አሁንም አለ። ጥቆማም አድርግ ያለው በዛ ያው በዛም ጥሩ እንትን ስሜት የላቸውም ለእኔ ለምን ምን አገባት አይነት ስሜት ነው የሼር ነው የሚደረገው ያ ነገር ሲደረግ እዛው ላይ ተቋሙ ላይ የሚሰሩ ሰራተኞች ጋር በመመሳጠር ልኬት ይለካል ጸረ ሙስና ሁላ እዛው የክፍለ ከተማው ጸረ ሙስና ድረስ ይሄዳል ሁላ እኔ መረጃ በመስጠቴ ወይም የመንግስት ንብረት እንዳይዘረፍ ጥቆማ በማድረጌ አሁን የመብት ጥያቄ ስጠይቅ ያንን ምክንያት አድርገው እያጉላሉኝ ነው ወይም በአግባቡ ሊያስተናግዱኝ አልቻሉም የሚል ነው አይደል፣ እርስዎ ጥያቄ? አዎ፣ ይሄ ማንንም አያስቀይምም። ስጋቱትንና ጥርጣሬውን ተናግረዋል። እንዲሁም ደግሞ ልክ እንደ እርሶ ጥያቄ የነበራቸው ሰዎች መብታቸውን እንዴት እንዳስከበሩ የተሰጡትን ሀሳብ ነው የተናገሩትና ይሄ ችግር የለውም። ለሚዲያም አይሆንም አይባልም። የሚሰሙ ሰዎችንም አያስከፋም። ስለዚህ ልጠይቃቸው። የተወደዳችሁና የተከበራችሁ አድማጮቻችን ለአድማጫችን ጥያቄ ምላሽ ለማሰጠት ወደ የካ ክፍለ ከተማ ፋይናንስ ጽህፈት ቤት ኃላፊ ወደ ሆኑት ወይዘሮ ማስተዋል ፋንታውን ጋር ደውዬ ነበረ። ኃላፊዋ የአድማጫችንን ጥያቄ ለመስማት ፈቃደኛ አልነበሩም። የነበረንን ምልልስ አንድ ያዳምጡት። ጤና ይስጥልኝ ወይዘሮ ማስተዋል እንደምናደሩም ወይዘሮ ማስተዋል የየካ ክፍለ ከተማ ወረዳ አምስት ነዋሪ የሆኑ ወይዘሮ አልማዝ በኛ የተባሉ አድማጫችን በክፍለ ከተማው ፋይናንስ ጽህፈት ቤት ላይ ጥያቄና ቅሬታ አላቸው። አንዴ የላሰማሁትና ምላሽ ቢሰጡበት የመልካሙን ስልክ ማግኘት አልቻልኩም። የአቶ መልካሙን ስልክ አለኝ። ጥያቄው ግን እርስዎ የሚመሩ ጽህፈት ቤት ነው። ምላሽ ይስጠኝ የተባለው የየካ ክፍለ ከተማ ፋይናንስ ጽህፈት ቤት ይጠየቅልኝ ያሉት አድማጫችን። ስለዚህ ጥያቄውን ከሰሙ በኋላ ይሄ የኔን ጽህፈት ቤት አይመለከትም ከፈለጉ አቶ ካሙን ወይም መሬት ጽህፈት ቤት ነው የሚመለከተው ይሉኛል። አሊያም ደግሞ የሚመለከቱት ከሆነ ደግሞ ምላሽ ይሰጡበታል። ከረንትሊ ስለማላውቅ መሬት አስተዳደር ከሁለት ሺህ አስራ ሰባት ጀምሮ ራሱን ችሎ በራሱ በኩል ፋይናንስን ስለሚከፍል በተለይ ከካሳ ጋር ተያይዞ ስለሚከፍል ለዛ ነው ቀጥታ እነሱን ብታገኙ ያ እንጂ አሁን ሁለት ሺ አስራሰባት ላይ ምንም አይነት እየተፈርት ያለው ካሳ የለም። ቤተሰረረ ለአሰራር ምቹ እንዲሆን እዛው ራሳቸው ሰነድ እያቃሩ የራሳቸው ፋይናንስ ላይ ነው እየተፈር። ወይዘሮ ማስተዋል የአድማጫችንን ጥያቄ እኳ አልሰሙትም። አሰማ ላሰማውታ ይመጣሉ እኮ ብዙ ይመጣሉ። ሜጋ ሲመጡ ጥታ መረጃ ነው የሚሰጣቸው። ባልሰሙት ነገር ላይ ማብራሪያ ወይም ደግሞ ይሄ ነው መልሶ ብሎ መስጠት አይከብድም። ጥያቄውን ይስሙት። ከሰሙት በኋላ ለሌሎችም ምናልባት በየቀኑ ቢሮ እየመጡ የሚጠይቁ እርስዎ ደግሞ እኔን አይመለከትም ወይም እኔ ጽፈት ቤት አይደል የሚመለከተው መሬት አስተዳደር እያል እመልሳለሁ ስላሉ ለሌሎችም ላልመጡትም፣ ለሚመጡትም፣ ሊመጡ ላሰቡትም ጭምር ምላሽ ለመስጠት አጋጣሚ ሆኖታል። ስለዚህ አንዴ ይስሙና እንዲህ ነው እንዲያ ነው ማለት ይችላሉ። አንዴ ላሰማው አድማጮቻችን ወይዘሮ ማስተዋል ፋንታውን የየካ ክፍለ ከተማ የፋይናንስ ጽህፈት ቤት ኃላፊ ላሰማቸው ካልኩኝ በኋላ ስልኩ ተዘግቷል። ደጋግሜ ብደውል ስልካቸው ዝግ ነው ይላል። እሳቸውም አልደወሉም። በተንቀሳቃሽ የእጅ ስልካቸው ላይም ደውዬ ነበረ። ምላሽ አልሰጡም፣ ዝግ ነው። ቀጥዬ የደወልኩትኝ የፋይናንስ ጽህፈት ቤት ኃላፊዋ የሚመለከተው መሬት አስተዳደር ጽህፈት ቤትን ነው ስላሉ ወደ መሬት አስተዳደር ጽህፈት ቤት ኃላፊ ደውዬ ነበረ። እሳቸው ደግሞ ስልካቸውን አላነሱም። በነገራችን ላይ የየካ ክፍለ ከተማ መሬት አስተዳደር መረጃ መረጃ ለማግኘት ከሚከብዱ ጽፈት ቤቶች አንዱ ነው። የመሬት ጽፈት ቤት ኃላፊው ጋር የተለያየ ጊዜ ደውዬላቸው ነበረ። ወይ ስብሰባ ላይ ይሆናሉ፣ አሊያም ስልካቸው ዝግ ይሆናል፣ ወይም ስልካቸው አይነሳም። ይህም ይስተካከላል ብዬ ተስፋ አድርጋለሁ። ለማንኛውም የካ ክፍለ ከተማ መሬት አስተዳደር ጽፈት ቤት ኃላፊ ጋር የጽሁፍ መልእክት ልኬላቸዋለሁኝ። ተስፋ አድርጋለሁኝ ምላሽ እንደሚሰጡኝ። የዛሬው የማን ምን እንጠይቅልዎ ጉዳያችን ግን የወይዘሮ አልማዝ ብኛ ጥያቄ ምላሽ ሳይገኝ ተጠናቋል። ግን ምላሹን እጠይቃለሁ።